ይቅር ከማይለው ከአስከፊው የፕሌን አደጋ በተአምር ካልተረፉ በቀር በህይወት መገኘት የማይታሰብ ነው። ያለፈው ሐሙስቱን 12 2005 መነሻውን ከምዕራባዊ ህንድ አህመድ አባድ ከተማ መዳረሻውን ለንደን አድርጎ የተነሳው ኤር ኢንዲያ የበረራ ቁጥር ኤአይ 171 ቦይንግ 7878 ድሪም ላይነር አውሮፕላን በተነሳ በ30 ሰከንድ ውስጥ በተነሳበት አቅራቢያ የመከስከሱ ዜና በህንድ ሰማይ ስር ከደረሱ በአቪዬሽን ታሪክ ከፍተኛው አደጋ በኖቨምበር ወር በ1996 ዓ ም የሳዑዲ አረቢያ ቦይንግ 747 አውሮፕላን 312 መንገደኞችን አሳፍሮ 37 ሰዎችን ከያዘው የካዛኪስታን ፕሌን ጋር በደመና ውስጥ ተጋጭቶ 349 ሰዎች ካለቁበት ታይቶ ከማይታወቅ በዓለም እጅግ የከፋው የአቪዬሽን አደጋ ከገጠማት በኋላ ይህም በህንድ የደረሰ ሌላኛው የከፋ ክስተት ሆነዋል። በዚህ በርካቶች ባለቁበት አስከፊው የፕሌን አደጋ ሩቅ አልመው ቅርብ ያደሩት አምስቱ የአንድ ቤተሰብ አባላት በፕሌኑ ለትዝታ በሚመስል የተነሱት የመጨረሻ ፎቶውም ብዙዎችን ያሳዘነ ነበር። በፕሌን አደጋዎች ክስተት ላይ አጠያቂነቱ የቀጠለው ቦይንግ በዚህ በህንድ የደረሰው የቦይንግ 787 የመንገኞች አውሮፕላን የመከስከስ አደጋም ዓለም ትኩረቱን ወደ ተጨነቀው አምራች ኩባንያ ቦይንግ ላይ አድርጓል። ከዚህ አደጋ ክስተት በኋላም የቦይንግ የአክሲዮን የንግድ ሽያጮች መቀነሳቸው ተነግሯል። የ241 ሰዎችን ሕይወት ከቀጠፈው ከዚህ የፕሌን አደጋ ከፕሌኑ ግራ ክንፍ ፊት ለፊት ካለው የአደጋ ጊዜ መውጫ አቅራቢያ በአራተኛው ረድፍ በወንበር ቁጥር 11 ኤ ላይ ተቀምጦ ከተሳፈሩት ሁሉ ይቅር ከማይለው ከአስከፊ የፕሌን አደጋ ከሞት መትረፍ የቻለው ይህ ሰው እንዴት መትረፍ ቻለ የሚለው ዜና መነጋገሪያነቱ ሲቀጥል፣ ይህ ሰው በዚህ ፕሌን ላይ 11 ኤ ፕሌን መቀመጫ ትኬትን ማግኘቱ በህይወትና በሞት መካከል ያለው ልዩነት ነው ሲሉ ስለ ቪሽዋሽ መቀመጫና በፕሌን ውስጥ የመትረፍ እድል ያለው መቀመጫ የትኛው ነው በሚል ጉዳይ የተሰጡ ሙያዊ ትንታኔዎችን አካተን በዚህ ፕሮግራማችን እንዳስሳለን። አብራችሁን ቆዩም። ሐሙስ ጁን 12 2025 ኤር ኢንዲያ የበረራ ቁጥር AI171 ቦይንግ 787 8 ድሪም ላይነር አውሮፕላን መነሻው ምዕራባዊ ሕንድ አህመድ አባድ ከተማ መዳረሻው ለንደን ጋትዊክ አውሮፕላን ማረፊያ የአምስት ሰዓት በረራ አድርጎ ለመድረስ የተነሳው ፕሌን በተነሳ በ30 ሰከንድ ውስጥ በተነሳበት አቅራቢያ የሆስፒታል ህንፃ ኮሌጅ እና የሕክምና ተማሪዎች ማደሪያ በሚገኝበት መኖሪያ አካባቢ ላይ ተከሰከሰ። ከአየር ሕንድ አውሮፕላን አደጋ 230 መንገደኞችን እና 12 የበረራ ቡድን አባላትን ጨምሮ 242 ሰዎችን አጠቃላይ እንዲሁም በተከሰከሰ በስፍራ ሕንፃ ላይ የነበሩ በርካታ ሰዎችን ህይወት አለፈ ሲሉ ስለ አስደንጋጩ ክስተት የመረጃ ዜናዎች አስተጋቡ። በተቀረጸው የቪዲዮ ምስል ላይም እንደሚታየውም ከፍተኛ ፍንዳታና በአስፈሪ ወፍራም ጥቁር ጭስ ወዳሁኑ የታየ ነበር። ነገር ግን የመጀመሪያ ሪፖርቶች ሁሉም መንገደኞች አለቁ እንዲያ ሲሉ ዜናውን ቀደም ብለው ቢያሰራጩትም ብዙም ሳይቆይ አካባቢው ፖሊስ ከበረራው የተረፈ አንድ ሰው ማግኘቱን ገለጸ። በዚህ የፕሌን አደጋ በአስገራሚ ሁኔታ ብቸኛ ተራፊ የሆነው እንግሊዛዊው የአርባ ዓመቱ በሙሉ ስሙ ቪሽዋሽ ኩማር ራሚሽ የተባለው ጎልማሳ ብቻ ነበር። ቪሽዋሽ ኩማር በሀገረ ሕንድ የሚገኙት ቤተሰቦቹን ለመጎብኘት ወደ ትውልድ ሀገሩ አቅንቶ በበረራ ወቅት በእሱ ትይዩ በሌላኛው ረድፍ ተቀምጦ ከነበረው አጃይ ኩማር ራሚሽ ከሚባለው ወድሙ ጋር ለ20 ዓመታት ወደ ኑሮባት እንግሊዝ በመመለስ ላይ ነበረ። ፕሌኑ ከተነሳ ከ30 ሰከንድ በኋላ ከፍተኛ ድምፅ ተሰማ። እናም አውሮፕላኑ ወደ ምድር ተከሰከሰ። ሁሉም ነገር በፍጥነት ነበር የሆነው ሲል ከዚህ የፕሌን አደጋ ብቸኛ ተራፊ የሆነው ይህ ሰው በሕክምና ላይ በነበረበት ሆስፒታል ለመገናኛ ብዙኃን በሰጠው ቃለምልልስ ላይ የተናገረው ነው። በፕሌኑ በአራተኛው ረድፍ ከአደጋ ጊዜ መውጫ አጠገብ 11 ኤ የወንበር ቁጥር ላይ ተቀምጦ የነበረው ቪሽዋሽ ኩማር ራምሽ በዚያ ቅጽበታዊ የፕሌን አደጋ ላፍታም ቢሆን እኔም የምሞት መስሎኝ ቢሰማኝም ነገር ግን አይኖችን ስገልጥና ዙሪያን ስመለከት በሕይወት እንዳለው ተረዳው። ዙሪያዬ በሚነዱ የአውሮፕላን ቁርጥራጮችና በአስክሬን የተሞሉ ነበሩ። በፍርሃት ተውጬ ነበር። እናም የንዳሩ ውጥንቅጥ መሃል ተነስቼ መሮጥ ጀመርኩ፣ የሚለው ቪሽዋሽ በድንጋጤ ሩጫዬ ላይ እያለሁ ያለው ግን አንድ ሰው ያዘኝ፣ እናም አምፑላንስ ውስጥ እንዲገባ ካደረገ በኋላ ወደ ሆስፒታል ወሰደኝ ሲል በተአምር ከተረፈበት የፕሌን አደጋ በኋላ ለቤተሰቡ የተናገረው ነው። ሚስተር ቪሽዋሽ ሚስትና ልጆቹ በሚኖሩበትና መምጣቱን በሚጠብቁበት በሀገረ እንግሊዝ በለንደን ከተማ ለ20 ዓመታት ኖሯል። በርካቶች ካለቁበት ከዚህ አደጋ ይህ አንድ ሰው ብቻ በህይወት የመትረፉ አስገራሚ ዜናም የዓለም አቀፍ ሚዲያው መነጋገሪያ ሆኗል። ቪሽዋሽ ከዚህ የፕሌን አደጋ በተአምር ከተረፈ በኋላ በህይወት ስለመኖሩ ራሱን ጭምር ማመን ያቃተው ይህ እድለኛ ሰው በወቅቱ በፕሌኑ ውስጥ በተለያየ ረድፍ ተቀምጦ የነበረው ወንድሙንም በዚህ የፕሌን አደጋ አጥቷል። በመላ አካሉ ላይ ቀላል ጉዳቶች ደርሰውበታል፣ ነገር ግን ለክፉ የሚዳርግ አይደለም። እናም ጉዳቶቹ በሚቀጥሉት ቀናት ውስጥ ሊሻሉ ይችላል ሲሉ ቪሽዋሽ ኩማርን ያከሙት ዶክተር ዳቫል ጋሜቲ ለሲኤንኤን ተናግረዋል። በአህመድ አባዴ የሲቪል ሆስፒታል የቀዶ ጥገና ፕሮፌሰር የሆኑት ዶክተር ራጅኒሽ ፓቲል ቪሽዋሽ በፊቱ ላይ የተወሰነ ጭረትና ደንብ ቢታይበትም ጉዳቱ ቀላል ነው እናም በጣም ምቹና ጥብቅ የሕክምና ክትትል የሚደረግበት ቦታ ላይ ነው ያለው። ምንም ማሳሳቢ ጉዳት የለበትም ብለዋል። ከኤርሂንድ የፕሌን አደጋ የተረፈው ቪሽዋሽ ከዚህ የፕሌን አደጋ እንዴት ማምለጥ ቻለ? የህንድ ዜና ማሰራጫዎች ባጋሩት የቪሽዋሽ ኩማር የመሳፈሪያ የፕሌን ትኬት መረጃ እንደሚጠቁመው ከሆነ ቪሽዋሽ ኩማር ራሚሽ በአውሮፕላኑ ግራ ክንፍ ፊት ለፊት ባለው የአደጋ ጊዜ መውጫ አቅራቢያ አራተኛ ረድፍ በወንበር ቁጥር 11 ኤ ላይ ተቀምጦ እንደነበር ነው። እናም በአውሮፕላን ውስጥ ከተሳፈሩት ሁሉ እሱ ብቻ ከሞት መትረፍ የቻለው በፕሌን ውስጥ 11 ኤ መቀመጫ ከሁሉም የተሻለው ስለሆነ ነው ወይ የሚል ጥያቄ ፈጥሯል። የአቪዬሽን ኤክስፐርት ፕሮፌሰር የሆኑት ጆን አሌክሳንደር ለሜል ኦንላይን እንደተናገሩት እሱ በዚያ የፕሌን በዚያ ወንበር ላይ መቀመጡ እጅግ በጣም እድለኛ ነበር። እናም ያ የፕሬ መቀመጫ ትኬት ማግኘቱ በህይወትና በሞት መካከል ያለው ልዩነት ሳይሆን አይቀርም ይላሉ። እሱ በተቀመጠበት ቦታ ምክንያት የተሻለ የመዳን እድል ነበረው ወይ ካል አዎ የሚለው ይህ የሚታወቅ መልስ ነውም ይላሉ። እናም በድንገተኛ አደጋ መውጫ አካባቢ መቀመጡ ከአደጋ ለመትረፍ በፍጥነት ለመውጣት ረድቶት ሊሆን ይችላል ሲሉ ይገልጻሉ። ከዚህ ቀደም የአሜሪካ የፌዴራል አቪዬሽን አስተዳደር የደህንነት ተቋጣሪ ሆኖ የሰራው እና በአሁኑ ጊዜ የሲኤንኤን የደህንነት ተንታኝ የሆኑት ዴቪድ ሱቺ ስለ ራምሽ የመቀመጫ ሙያው ትንታኔ አስተያየትን ሲያስቀምጥ በዚህ የአውሮፕላን ክፍል የ11 ኤ መቀመጫ ወንበር ላይ የተቀመጠው ሰው ከእንደዚህ አይነት ከባድ አደጋ መትረፍ መቻል የማይታመኑ ሲሉ በጣም እንዳስገረማቸው ይናገራሉ። የደህንነት ተቆጣጣሪ ኃላፊው ዴቪድ ያ የቪሽዋሽ መቀመጫ ያለበት ስፓር ተብሎ የሚጠራው የፕሌኑ ክንፉ ዋና የድጋፍ መስመር የሚያልፍበት ቦታ ነው። ስፓር ለክንፉ ጥንካሬ የሚሰጥና ወሳኝ ማዋቅራዊ አካል ነው። በክንፉ በኩል ያለው የአካባቢ ስፓር በጣም ጠንካራ ስለሆነ ከፍተኛ ኃይሎቹን ይቋቋማል። ፕሌኖች ሲወድቁ ክንፉ ብዙ ጊዜ ከከፍተኛ ፍጥነት ጋር ከመሬት ጋር ይላተማል። በዛ ጊዜ ያ ቦታ የተሻለ ጠንካራ ቦታ ቢሆንም በዛ ቦታ ላይ ሆኖ መትረፍ ግን የማይታሰብ አስገራሚ እድል ነው ይላሉ አንድ የብሪታንያ የፓርላማ አባል። የቪሽዋሽ ኩማር መትረፍ ምንም ከተአምር የዘለለ ነገር አይደለም ሲሉ የአቪዬሽን ኢንዱስትሪው ተንታኝ የሆኑት አይሪንኪንግ የተባሉት ግለሰብ ደግሞ ቪሽዋሽ ኩማር በፕላኔታችን በጣም እድለኛው ሰው ነበር ብለዋል። እሱ በእርግጥ በአውሮፕላኑ የኋላ ክፍልና የበለጠ አስተማማኝ ቦታ ላይ ተቀምጦ ነበር። ነገር ግን መታወቅ ያለበት በአንዳንድ የፕሌን አደጋ አጋጣሚዎችም ቢሆኑ ከፊት የተቀመጡ አንዳንድ ተሳፋሪዎችም በህይወት መትረፍ ችለዋል። እናም የመትረፍ ዕጣ ፈንታ በፕሌኑ አደጋ አይነት ላይ የተወሰነ ነው ሲል ይገልጻል። በአደጋው ወቅት 11 የመቀመጫ ረድፍ ያለው የፕሌኑ ክንፍ ቀዳዳ ተፈጥሮ ነበር። እናም እሱ ለክንፉ ቅርብ በመሆኑ ይህም ከእሳት ቃጠሎ እንዲወጣ አስችሎት ይሆናል ሲሉ ያክላሉ። ከፕሌን የኋለኛው ክፍል የተቀመጡ ተሳፋሪዎች ከአደጋ የመትረፍ ዕድላቸው የተሻለ እንደሆነው በሰፊው ይታመናል። ነገር ግን የዩኬ አቪዬሽን የደህንነት ኤክስፐርት የሆነው ጁሊያን ብራይን እያንዳንዱ አደጋ የተለየ ነው ይላሉ። በዚያ ፕሌን በረራ ላይ 11 ኤ አስተማማኙ መቀመጫ እንደሆነ ግልጽ ነው፣ ነገር ግን ሁልጊዜ 11 ኤ ላይ መቀመጥ አያድንም። ምክንያቱም በዚያ አደጋ ላይ የቦይንግ 787 ውቅር አሰራር 11 ኤ የተሻለ ቦታ ቢሆንም ፕሌኖች ሁሉ በደርዘን የሚቆጠሩ የተለያዩ ውቅሮች አላቸው ይላሉ። የአቪዬሽን ባለሙያዎች እንደሚናገሩትም ይህ መቀመጫ ከኋላ ያለው ወይም ከፊት ያለው ክፍል የሰዎችን ሕይወት ያድናል ማለት ቀላል አይደለም። ምክንያቱም አውሮፕላኖች በመቀመጫ አወቃቀሮች ውስጥ እንኳ በሰፊው የሚለያዩ ናቸው እና መትረፍ ካለም በአደጋ አይነትና ክስተት ላይ ባሉ ነገሮች የተመረኮዙ ናቸው ሲሉ ያስረዳሉ። የማሴ ዩኒቨርሲቲ የአቪዬሽን ትምህርት ቤት ዋና ስራ አስፈጻሚ የሆኑት አሾክ ፓዱቫልም በንይታ ይህ ንጹህ እድል ነበር ካሉ በኋላ በአውሮፕላን ውስጥ በጣም አስተማማኝ መቀመጫ የትኛው ነው ስለሚለው ጥያቄ ሲመልሱ ፕሮፌሽናል አቪሽን ኤጀንሲዎች የተወሰኑ መቀመጫዎች የመትረፍ እድል አላቸው የሚለውን እንደማይደግፉና ከፕሌኑ አደጋ በህይወት የመትረፍ የሚቻልበት እድል ቁልፉ ያለው የደህንነት መመሪያዎችን ማንበብ፣ መግለጫዎችን ማዳመጥ፣ የሰራተኞችን መመሪያዎች መከታተልና ሁልጊዜም ሁልጊዜ በሚቀመጡበት ቦታ ሁሉ የመቀመጫ ቀበቶውን ማድረግ ነው ይላሉ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አደጋውን ከቃላት በላይ የሆነ ልብ ሰባሪ ክስተት ሲሉ የገለጹት፣ የዚህ የፕሌን አደጋ መንስኤ እስካሁን አልተገለጸም። እንደ አውሮፓውያን ዘመን አቋጠር በ2011 ለመጀመሪያ ጊዜ ተዋውቆ ወደ ስራ የገባው በህንድ በርካቶች ያለቁበት የቦይንግ 787 ድሪምላይነር አውሮፕላን ይህ በሕንድ የደረሰው የመጀመሪያው አደጋ መሆኑን የአቪሽን የደህንነት ኔትወርክ ዳታ ቤዝ ገልጿል። ስለ አደጋው ተጨማሪ መረጃ ለመሰብሰብ እየሰራሁ ነው ሲል ባወጣው መግለጫ ያስታወቀው ቦይንግ በሕንድ አውሮፕላን አደጋ የምርመራ ቢሮ የሚመራውን ምርመራ ለመደገፍ ዝግጁ መሆኑን ገልጸዋል። የሕንድ የሲቪል አቪሽን ዳይሬክቶሬት ጀነራል አውሮፕላኑ ከተነሳ ከሰከንዶች በኋላ ወደ አየር ትራፊክ መቆጣጠሪያ ክፍል ሜይዴይ ሜይዴይ የሚለውን የአደጋ ጊዜ ምልክት ጥሪ አድርጎ የነበረ ቢሆንም ከአየር ትራፊክ ቁጥጥር ለሚደረገው ምላሽ ጥሪ መልስ አልሰጡም። ከዚያ በኋላም ብዙም ሳይቆይ ብዙም ከአየር ማረፊያው ባልራቀበት ሁኔታ ፕሌኑ ተከስክሷል ብሏል። በህንድ ታሪክ ሌላኛው በርካቶች ያለቁበት ሆኖ በሰፈረው በዚህ በአስከፊው ኤር ኢንዲያ የበረራ ቁጥር ኤአይ 171 ቦይንግ 7878 ድሪም ላይነር የፕሌን አደጋ 169 ህንዳውያን፣ 52 ከእንግሊዝ፣ 7 የፖርቹጋል እና አንድ የካናዳ ዜጋ በጠቅላለው 230 መንገደኞችን እና 12 የበረራ ቡድን አባላትን ጨምሮ በአጠቃላይ 241 ሰዎች ህይወታቸው ሲያልፍ አንድ ሰው ብቻ ተአምራዊ በሆነ መንገድ መትረፍ ችሏል። ከዚህ በፊት በሕንድ የበረራ ታሪክ የደረሰው በዓለማችን እጅግ የከፋውና በአቪዬሽን ታሪክ ታይቶ የማይታወቅ ከፍተኛ የተባለው የፕሌን አደጋ በኖቨምበር 12 በ1996 ዓ.ም የደረሰው አይረሲ አደጋ ሲሆን የሳዑዲ አረቢያ ቦይንግ 747 አውሮፕላን 312 መንገደኞችን አሳፍሮ መነሻውን ከህንድ ዋና ከተማ ኒው ደልሂ መዳረሻውን ደግሞ ሳዑዲ አድርጎ በረራ እንደጀመረ በ60 ማይል ርቀት ላይ ሲደርስ 37 ሰዎችን ከያዘው የካዛኪስታን ፕሌን ጋር በደመና ውስጥ ተጋጭቶ በአጠቃላይ 349 ሰዎች ያለቁበት አደጋ ሲሆን የዚህ አደጋ መንስኤም በምርመራ የተገኘው የመጨረሻ ዘገባ እንደሚያመለክተውም ካዛኪስታን ካፒቴኖች ትክክለኛው ከፍታ ላይ ባለመገኘታቸው እና ዝቅ ብለው በመብረራቸው ግጭቱን አስከትሏል የተባለ ሲሆን የካዛኪስታን ካፒቴኖች እንግሊዝኛ ቋንቋ ችሎታ ለመኖር በአየር ትራፊክ ቁጥር ለሚቀርቡት የአቅጣጫ መረጃዎች በቂ መረዳት ባለመገኘታቸው ለዚህ አደጋ ካበቃቸው ዋና ምክንያቶች አንዱ መሆኑን ነው በመጨረሻው የምርመራ ዘገባ ላይ የተገለጸው። በፕሌን አደጋዎች ላይ የቦይንግ ችግር ብዙ ጊዜ ተደጋግሞ ይነሳል። በኦክቶበር 29 2018 የቦይንግ 737 ማክስ 8 ፕሌን ከኢንዶኔዥያ ጃካርታ ከተነሳ ከደቂቃዎች በኋላ በኢንዶኔዥያ የባህር ዳርቻ ወድቆ 189 ሰዎች ካለቁበት የቦይንግ የፕሌን አደጋ ክስተት ከአምስት ወራት በኋላ ማርች 10 2019 የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 ከአዲስ አበባ ከተነሳ ከደቂቃዎች በኋላ በደብረ ዘይት ተከስክሶ 157 መንገደኞች ህይወትን መቅጠፉ የሚታወስ ነው። ከዚያ የኢንዶኔዥያ የፕሊን አደጋ በኋላም ቦይንግ ማክስ 737 የዲዛይን እና የሶፍትዌር ችግር እያለበት ተጨማሪ አደጋዎች ሊያመጣ እንደሚችል እየታወቀ ነው የበረራ ፈቃድ አግኝቶ በኢትዮጵያን በረራ ላይም ይህ የተከሰተው ሲሉ በርካቶች ቅሬታቸውን በህቶ አሰምተዋል። ይህንንም ተከትሎ በጊዜው ቦይንግ 737 ማክስ አውሮፕላን ከበረራ በመታገዱ ብቻ 9 ቢሊዮን ዶላር ኪሳራ አጋጥሞታል ከዚያ በኋላም ቦይንግ እግዱን ሳይነሳ ከቆየ የቦይንግ 737 ፕሌንን ማምረት አቆማለሁ እስከ ማለት አድርሶት ነበር ነገር ግን የቦይንግ ኩባንያ ቀደም ሲል ይታይ የነበረውን የበረራ መቆጣጠሪያ ሶፍትዌር ሲስተሞች ላይ ማሻሻያዎችን ማድረጉን ጨምሮ የፓይለት የስልጠና ሂደቶችና ፕሮቶኮሎችን ማሻሻያዎች ማድረጉን ከተገለጸ በኋላ ለሶስት ዓመታት ለሚጠጋ ጊዜ ከበረራ ታግዶ የነበረው ቦይንግ 737 ማክስ 8 አውሮፕላን በ2021 መገባደጃ ላይ እግዱ ተነስቶ ኢትዮጵያን ጨምሮ አብዛኞቹ አገሮች ዳግም ወደ አገልግሎት መመለሳቸው ይታወሳል። ሐሙስ ዕለት በሕንድ የደረሰው የቦይንግ 787 የመንገደኞች አውሮፕላን መከሰከስ አደጋም ፕሌኑ ለምን እንደተከሰከሰ ባይታወቅም ትኩረቱን ዓለም ወደ ተጨነቀው አምራች ኩባንያ ቦይንግ ላይ እያደረገ ነው። ከዚህ የህንድ የፕሌን አደጋ በኋላ ከሰዓት በኋላ በነበረው የንግድ ልውውጥም የቦይንግ አክሲዮኖች ከ4 ፐርሰንት በላይ መቀነሳቸው ተነግረዋል። ይቅር ከማይለው ከአስከፊው የፕሌን አደጋ በተአምር ካልተረፉ በቀር በሕይወት መገኘት የማይታሰብ ነው። ነገር ግን አደጋ የማጋጠም ዕድሉ በጣም አነስተኛ በመሆኑ የሰዎች ህይወት ማጣትን ከመኪና ጋር በመናነጻጸር በ2022 ዩኤስኤ ፋክት ሲያቀረበው የጥናት ስታቲክስ ዘገባ እንደሚጠቁመው ከሆነ ከአውሮፕላን ይልቅ በመኪና የሚጓዙ ሰዎች የመሞት እድላቸው ከ2ሺ እጥፍ በላይ እንደሚበልጥ ነው። ወይም ይላል በፕሌን በረራ ከሚያደርጉ 11 ሚሊዮን ሰዎች ውስጥ አንድ ሰው የመሞት እድል ሲኖረው በመኪና ከሚጓዙት 5ሺ ሰዎች ውስጥ ደግሞ አንድ ሰው የመሞት እድሎች ያጋጥሙታል ይላል። በሞተር ሳይክል የሚጓዙት ደግሞ በመኪና ከሚጓዙት በ30 እጥፍ ይበልጥ የሞት እድል እንደሚያጋጥማቸው ነው በአሜሪካ የተደረገው ጥናታዊው የስታቲክስ ዘገባ የሚጠቁመው።